እሺ አንቺ ወደ ዓረብ አገር አሁን ዓረብ አገር ነሽ። ስትመጪ እንዴት ነበር የመጣሽው? ምን አገባሽ እሱን? ገደል ግቢ ግን በቤት ወደ ዓረብ ሀገር ስትመጭ፣ ኦኬ፣ በስነስርዓት ተናገር። ሲጀመር ስነስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት። ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው፣ የሩታ ጠበቃ ምትያት። አስር ፓንት ሊኖራት ይችላል። አንቺ ግን ፕራይቬት ፓርቲሽን እንኳን መሸፈን መሸፈኛ እንኳን መግዣ የሌለሽ ማለት ነው። አንቺ ለሩታ ልትደግፊያት ነው? ቀሚስ ልትገዥላት፣ ወይ ልትዝናና ዱባይ ልትሄድበት ስድ ባለጌ መሆንሽ፣ ራሷ አሳዳጊ የበደለሽ መሆንሽ በስነ ስርዓት እንኳን ማውራት አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ልኝ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለውኝ። ሁላችሁም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። የመዳም ቅመሞች እንደምትሰማቸው እንግዲህ እነ ሩታን በዱባይ ላይ እያዝናኗቸው ነው ማለት ነው። እና ውዶች የምልላችሁ መሰላችሁ መጀመሪያ ለራሳችሁ ሁኑ ማለት ነው። እነሱ እኮ ተርፏቸው ነው ዱባይ መጥተው የተዝናኑ ያሉት ማለት ነው። እና ለእነሱ ደጋፊ የሆናችሁ ሁላችሁም አይደላችሁም አሉ፣ አንዳንድ ማለት ነው የመጡበትን ዓላማ የማያውቁ እና ራሳችሁን ብትፈተሹ ጥሩ ነው ላለውኝ ጭራሽ ምናገባችሁ ምናምን ትላላችሁ። እዚህ ጋር ብዙ ነገር የጀመራችሁት ቤት ሊኖር ይችላል የምታስተዳድሩት ቤት ሊኖር ይችላል። ያ ያ ነገር እያለ እናንተ ለነሱ ደጋፊ ሆናችሁ አስር አምስት አዋታችሁ ለነሱ መዝናኛ የምታደርጉት እውነት ግን ጭንቅላት አላችሁ? የምር አስተሳሰብ ቢኖራችሁ እንደዚህ አታደርጉም። ራሳችሁን ሳትቀይሩ እንዴት እንዴት ታደርጋላችሁ? ወደ ራሳችሁ ተመለሱ ማለት ነው። ነገ ጧት ብትታመሙ ብትሞቱ የሆነ ሁለት ቀን ሶስት ቀን አዝነው ነው የሚረሷችሁ ማለት ነው። ስለዚህ ለመጣችሁበት አላማ ለመለወጥ እስከሆነ ድረስ ራሳችሁን ቀይራችሁ እነሱ ያሉበት ደረጃ ለመድረስ ነው መጣር ያለባችሁ እንጂ እነሱን ከስር እያሳደጋችሁ እናንተ እየወደቃችሁ ብቻ ላቅም እንዴት እንዳሰባችሁት አንዳንዶቻችሁ ማለት ነው እና እና ራሳችሁን ቀይሮ ላለሁኝ መዳም ቤት ሀያ ሰዓት ቆማችሁ እየሰራችሁ ረፍት የሌለ ስራ ከስንት አንድ ነው። ምናልባት ስራ የማይበዛበት ሰው ሊኖር ይችላል፣ አላቅም ግን እንዴት አድርገን ብሩ እንደምናመጣው እናውቃለን ሁላችንም። እና እንደዛ ሁነን የምናመጣውን ብር ማንም ጭራሽ በኦንላይን ለምታውቁት ሰው እንደዚህ መሆን በጣም ያስጠላል፣ ይደብራል። እሺ ወደቺ እና ነገጧት የምትቆቹበትን ስራ አትስሩ። እዚህ ጋር እኮ የሆነ ወይ ታመው የሆነ ነገር እርዳታ አስፈልጓቸው ብትረዷቸው እንኳን ችግር የለውም ብታደርጉት ማለት ነው። እዚህ ጋር ግን ራሳቸው መንቀሳቀስ፣ መዝናናት የሚችሉ ከሀገራቸው ከሀገራቸው አልፈው ዱባይ መጥተው እየተዝናኑ እስከሆነ ድረስ የእናንተ ማሽቃበጥ ጥሩ አይደለም ማለት ነው። እና ስለዚህ እኛንም አበረታቱን። ደግሞ በዚህ አጋጣሚ ዩቱቤን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና እናንተም ጊዜ ካላችሁ የራሳችሁን ዩቱብ ከፍታችሁ ማሳደግ ትችላላችሁ። ብዙ ማድረግ ትችላላችሁ ማለት ነው። የእነሱን ቪዲዮ እያሽከረከራችሁ በቲክቶክ በዩቲብ ምናምን እንደዚህ ከምታደርጉ ለራሳችሁ የሚሆናችሁን ነገር ዩቱብም ከፍታችሁ ሌላ ነገር አለ ብዙ የሚደረግ ነው። በዛ በዛ ጊዜያችሁ ማሳለፍ ትችላላችሁ ማለት ነው ውዶች። እና ነገ ጧት የሚቆጫችሁ ነገር አትስሩ እላለሁኝ። በተረፈ እንግዲህ ካስቀየምኳችሁ ደግሞ ይቅርታ ጠይቃለሁኝ። ውድ የመዳም ቅመሞች በሌላ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁኝ። እንዳልኳችሁ ላይክ አትርሱ። መልካም ጊዜ